እሺ እኔም ከመዝሙር ላይ ፈተና ወጀብ ይበዛ እያልኩ ዘምራለሁኝ። ፈተና ወጀብ ይበዛ አይተና ለዝሙስ ያበዛ በህይወት አንዴ ጠርቶናል እግዚአብሔር መች ተወና፣ እግዚአብሔር መች ተወና። ፈተና ወጀብ ቢበዛም አይተናል ልዝሙስ ያበዛ፣ በህይወት አንዴ ጠርቶናል። እግዚአብሔር መች ተወናል፣ እግዚአብሔር መች ተወናል። ፍቅርነዊና ይናርዶ ሽቶ ወደደን ተሰቅሎ ሞቶ፣ ነጎድጓድ መብረቅ ቢሆንም በህይወት አለን አሁንም፣ በህይወት አለን አሁንም። ፈተና ወጀብ ቢበዛ አይተናል ህዝቡ ሲያበዛ

ተሰቅሎምቶ ንጉድጓድ መብረት ቢሆን በህይወት በህይወት በህይወት አለን። ሆኖም ፈተና ወጀብ ቢበዛም አይተና ህዝቡ ሲያበዛ በህይወት አንድ ጠርቶና እግዚአብሔር መች ተወናል። እግዚአብሔር መቺ ተወና። መኳን እንደጁም ትፈቱ የጸጋ ፈልቶን ዘይቱ ተራፏን ሸክማችን ምረቱ ቢፈስልን ምረቱ ቢፈስልን ፈተና ወጀብ ይበዛ አይተና ህዝቡ ሲያበዛ በህይወት አንዴ ጠርቶናል። እግዚአብሔር መቼ ተወናል? እግዚአብሔር መቼ ተወናል? ተጽናንቷ ልባችን በእሳት ታጥሮ ቅጥራችን፣ አንርቅም፣ አንሸነፍም ይዞናል ያምላካችን ስም ይዞና የአምላካችን ስም ፈተና ወጀብ ቢበዛ አይተና ሕዝቡ ሲያበዛ በህይወት አንዴ ጠርቶና እግዚአብሔር መች ይተወናል፣ እግዚአብሔር መች ይተወናል። ህይወት ነይበፅር ቀጠላ

እግዚአብሔር መች ተወና እግዚአብሔር መች ተወና እንዘተሃ ከፊዮ ለህፃንኪ ንማርያም

ዝማሬ መላእክት ያሰማልን፣ መዘምር ትጸድዬ ዝማሬ መላእክት ያሰማልን ቴ ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻውን አይመጣም፣ ብቻውን አይደለም የሚመጣው መጽሐፍ ቅዱስ በመላእክት ታጅቦ በታላቅ የመለከት ድምፅ ይላል። ያው እንደምታስታውሰው መጽሐፍ ቅዱስ ላይ እንደ መላእክት ይሆናሉ ይላል። ስለዚህ ጌታችንና መድኃኒታችን ኢየሱስ ክርስቶስ በታላቅ የመለከት ድምፅ ከመላእክቱ ጋር እና እማምላክን እነ ይህ ስንላት ገብቶን ነው፣ ብቻውን አይመጣም። ጌታ ኢየሱስ ክርስቶስ ብቻውን አይመጣም። እና በመላእክት ታጅቦ በመለከት ድምፅ ይመጣል። እና እንናፍቃለን፣ ማምላክን ቅዱሳኑን እንናፍቃለን፣ ሐዋርያቱን እንናፍቃለን፣ በሥጋ የተለዩንን በአጸድ ነፍስ ያሉትን እንናፍቃለን። ስለዚህ ና ስንል ነይም ስንል አልተሳሳትንም። ናን ነይ አይሸፍንም። ስለዚህ ኑን እንላለን። መጽሐፉን በራእይ መጽሐፍ ላይ የሚለው ሙሽራውና መንፈሱ ና ይሉታል ይላል። እሱ የቤተ ክርስቲያን ራስ ነው። እርሱ ግንድ ነው። እሱ ራስ ነው፣ እኛ ብልቶች ነን። እርሱ ግንድ ነው፣ እኛ ቅርንጫፎች ነን። ከሞት በኋላ የሚቆረጥ ሕይወት የለም። እናንተ ብልቶች ናችሁ ካለን እውነታውያ ነው። ስለዚህ ነይ ስንል የሚጎረብጣቸው ካሉ፣ በነገራችን ላይ ንግስቲቱ በቀኙ ትቆማለች ይላል። ይህ እታምነ ቃል ነው። ንግስቲቱ በቀኙ ትቆማለች ይላል። ስለዚህ ንግስቲቱ በቀኙ ስለዚህ ለማምላክ ወላዲት አምላክ ዛሬም ጌታችንና መድኃኒታችን ኢየሱስ ክርስቶስ ልጇን ልጇ ነው። ዛሬም ልጇ ነው። በነገራችን ላይ እውነታው ይሄ ነው። አንዳንዶች እንደ መላእክት ሆናላችሁ ይለናል። አደለ እንደ መላእክት ነው የምትሆኑት፣ አትጋቡም፣ መጋባት የለም ነው እና ና ሲባል በመላእክት ታጅቦ ከቅዱሳኑ ጋር በመለከት ድምፅ ከመላእክቱ ጋር ታጅቦ ይመጣል። የወጉትም ያዩታል። እና ይሄ የታመነ ቃል ነው መጽሐፍ ቅዱሳዊ የቅዱስ ቤተክርስቲያን ዝማሬዎችን ረጋ ብለን ካየን እንግዲህ ቀሲስዬ ወደ እርሶ ልሂድና እንደው አንዳንድ ነገሮችን ከታች ብዥታ የሚፈጥርባቸው እንዲሁ ጠራ እያደረግን ቅድም እንደ ቅዳሴው እንደዛ መሄድ ስላለብን ማለት ነው። ቀሲስዬ ጨርስ ጨርስ እና ያው በዛውም ያው ሌሎቹንም እንግዲህ በእንደዚሁ እናመጣለን። ቤትን ስለፈቀድክልን ዳግመኛ ከልብ እናመሰግናለን። ፋንትዬ እንግዲህ ደግሞ ከስራ ላለፉት እንግዲህ ብዙ ዓመታት ህይወቷን ሙሉ ስትዘምር የነበረች እና ጊዜው እንግዲህ ለዝማሬ መላእክት ያሰማልን። ቀሲስ ጸድ የሁላችሁንም ቅድስት አልዮት ያሰማልን። ዶክተር የሁላችሁን ፋንቱ ያለሽ አለሁኝ። አይሰማም። እንዴት አመሻችሁ በድጋሚ ሰዲ ያላገኘሁሽም የእኔ ቆንጆ እንዴት አመሸሽልኝ? እግዚአብሔር ይመስገን። እንኳን ትዬ እንዴት አመሸሽ? እግዚአብሔር ይመስገን። እንግዲህ አይታኛ ላይ ትናንት ሆስፒታል ነበርኩኝ። አሁን እንግዲህ እንደ እግዚአብሔር ፈቃድ ከጽዮን ጋራ እዘምራለሁ። ጽጌም እንድታግዘኝ እንዘምራለን አብረን፣ ማለት ነው ከልጄ ጋር ቴዲዬ ልጄ፣ አብረን ትዘምራለች። ዘማሪ ናት። ለዛ ነው እግዚአብሔር ስ በጣም ደስ ይላል። እሺ አንተ ደግ ሳምራዊ ረፍ በመንገድ በኢያሪኮ ጥሎኛል ወንበዴ ጥሎኛል ወንበዴ ነፍሴን ወደ ጽንሞ ተቃርባለችና የዓለም መዳኒት ክርስቶስ ቶሎና፣ ኢየሱስ ቶሎና፣ በሞትና ሕይወት መካከል ወደኩኝ፣ የሚያነሳኝ አጣሁ። በብርቱ ቃጥትኩ፣ ሰማሁኝ ከርቀት የአንድ ካህን ኮቴ ያነሳኛል የሚነበረ ምኞት ፈቀቅ ብሎ ሄደ። በሞት መሃል ሆኜ ነፍሴ ብላ ነበ መጣልኛዳኝ አንተ ደጉ ሳምራዊ እለፍ በመንገዴ በኢያሪኮ ላይ ጥሎኛል ወንበዴ ጥሎኛል ወንበዴ፣ ነፍሴን ወደ ጽኑሞ ተጋርባለችና የዓለም መድኃኒት ክርስቶስ ቶሎና፣ ኢየሱስ ቶሎና። አንድ ሌዋዊ ሰው በዚያ መንገድ መጣ አንሳኝ ብላጮህች ልጵያዘም ሰውጣ ወደኔ ሲጠጋ ኮቴውን ሰምቼ አንሳኝ ብዬ ማለድኩ እጆችን ዘርግቼ ፈቀቅ ብሎ ሄደ በሞት መሃል ሆኜ

ያለ መድኃኒት ክርስቶስ ቶሎና ኢየሱስ ቶሎና፣ አንድ ሳምራዊ አየን ቀረበና፣ ከአህያ ወረደ በፍቅበትትና፣ ቁስሌን ተረደልን በአህያ ላይ ጫነን አነሳኝ ደግፎ ሁለት ዲናር ክፍሎ ለእንግዶች ጠባቂ ጌታ የታደጋት ነፍሴ ከነጣቂ አንተ ደጉ ሳምራዊ ነፍ በመንገዴ በኢያሪኮ ላይ ጥሎኛል መንበዴ ጥሎኛል በንበዴ ነሴን ወደ ጽርሞ ተቃርባለችና ያለ መድኃኒት ክርስቶስ ቶሎ ና። ኢየሱስ ቶሎ ና። ሰባቱ መንጦላይት ወደ ተጋረዱ፣ ሰባቱ መብራቶች ወደ ተሰናዱ። ታናሽ ሙሽራ ነሽ የአስራአምስት ዓመት ባንቺ ላይ ሲፈጸም እንግዳ ስራት አንዴ የታጠቀ አንዴም የፈታ ገብርኤል ሲያበስርሽ በፍጹም ሰላምታ የኮነኔ ብለሽ ስትቀበዩ መለኮት እንዴት ነው የተዋሃደው ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላይት ወዴ ተጋረዶ? ሰባቱ መብራቶች ወዴ ተሰናዱ? ታናሽ ሙሽራነሽ የአስራ አምስት ዓመት ባንቺ ላይ ሲፈጸም እንግዳ ስራት ሁሉን የሚወስን በአንቺ ተወሰነ፣ ከሶስት አካል አንዱ ቃልም ሥጋ ሆነ። ስፋትና ጥበት፣ ሰማይና ምድር ባንቺ ተገናኙ፣ ገባሪና ግብር። ይህም ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላይት ወደ ተጋረዱ፣ ሰባቱ መብራቶች ወደ ተሰናዱ፣ ታናሽ ሙሽራለሽ የአስራ አምስት ዓመት ባንቺ ላይ ሲፈጸም እንግዳ ስራት፣ እንዴት ቢመርጥሽ ነው እንዴት ባከብርሽ። ትላንትና ዛሬን ያገናኘ ብሽ በላትና ወሰን ግዝፈትና ርቀት ባንቺ ተዋሃዱ ፈጣሪና ፍጥረት ይህን ባሰብ ቁጥር ልቤ ይመሰጣል። ከዚህ በላይ ፍቅርስ እንዴት ይገለጣል? ሰባቱ መንጦላይት ወዴት ተጋረዱ? ሰባቱ መብራቶች ወዴት ተሰናዱ? ታናሽ ሙሽራነሽ የአስራ አምስት ዓመት ባንቺ ላይ ሲፈጸም እንግዳ ስራት፣ ሚስጢር መረምር ይወጣል ሌና ያልፋል ይሻገራል ከሰማይ ደመና ነገር ግን አይችልም ምንም ቢገሰግስ ከመሰወሪያው ዘንድ ከልጅሽም ሊደርስ እንደዚህ አግቶት ደክሞት ይመለሳል። መልካ ወዳሴሽን ባድናቆት ያደንቃል ሰባቱ መንጦላይት ሰባቱ እግዚአብሔር ይስጥልን። በእውነት እናመሰግናለን ቴዲዬ፣ በጣም በጣም በእውነት ይህንን እድር እናመሰግናለን። እግዚአብሔር ያክብርልኝ። ይህ በጣም ከተደሰትኩባቸው ቀናቶች አንዱ ይሄ ነው።